ጀግኖቻችንን እያነሳን እናስታውሳቸዋለን፣ እንዘክራቸዋለን። በየዘመናቱ ታሪክ የሠሩ ታሪክ ያኖሩ ጀግኖቻችን የአገራችንን ዳር ድንበር ለማስከበር የከፈሉትን መሥዋዕትነት እያነሳን ጀግኖቻችንን እንዘክራቸዋለን። እናንት ጀግኖቻችን የሀገራችንን ዳር ድንበር ያስከበራችሁ ውዶቻችን፣ በእናንተ ጀግንነት፣ በእናንተ መሥዋዕትነት ይኸው ምድረ ቀደምቷ ኢትዮጵያ ዛሬም የትውልድ ቅብብሎች ላይ ትገኛለች። በጀግኖች ወር ጀግኖቻችንን እንዘክራለን። በእናንተው ሕይወት ደም በድል ስንገባ ላከደምስሶስ ባልጉሮ ሸባ ምኞታችን ነበር አንድ ላይ ብናየው የዳሩ ምን ያደርጋል አፈር መስኮት የለም። ኢትዮጵያ የጀግና እናትነቷ ምንጊዜም የተቋረጠባት አገር አይደለችም። ልጆቿ ከአባቶች በተከታታይነት የወረሱትን የጀግንነት ወኔና ባህል በአዲስ መንፈስ እያደሱትና እያበለጸጉት የጀግና ባለጸጋ ከማድረግ አንድም ጊዜ የተቆጠቡበት ወቅት የለም። ይህም በተደጋጋሚ በሀገራችን ላይ በተሰነዘሩ የመስፋፋትና የጠብ አጫሪነት ጦርነቶች ወቅት ገሃድነቱ ታይቷል። ኢትዮጵያውያን ድንበራቸውን ላለማስደፈር፣ ብሔራዊ ህልውናቸውን ለማስከበር፣ ሰብዓዊ ክብራቸውን ምንጊዜም ዝቅ ላለማድረግ አይበገር የሆነው መቆየታቸው ታሪካቸው ነው። ዛሬ ቴክኖሎጂ ባስገኘው ዘመናዊ መሣሪያ ታጥቀው ቀርቶ ጦርና ጎራዴ ሰብቀውና መክተው ወራሪ ጠላትን በተደጋጋሚ አንበርክከዋል። ጀግና ሲሞት ጀግና ተክተዋል። የአባት ጀግንነት ሲያልፍ የልጅ ጀግንነት መድረኩን እየተረከበ ለሌላ አዲስ ትውልድ በድልድይነት አሻግሯል። ከነዚህ ጀግኖች መካከል ስመጠርና ምርጥ የሕብረተሰባዊት ኢትዮጵያ ጀግኖች መካከል ሌትናንት ኮኖሬል ለገሰ ተፈራ ወልደ ሥላሴ አንዱ ናቸው። ሌትናንት ኮኖሬል ለገሰ ተፈራ ወልደ ሥላሴ የአየር ኃይል ባልደረባ የነበሩ ሲሆኑ በተዋጊ አውሮፕላን አብራሪነታቸው የታወቁ የምድር ኢላማን አነጣጥሮ በመምታትና አየር ለአየር በሚደረግ ውጊያ ለማንኛውም ቆራጥ አብራሪ አርአያነትን ያተረፉ ታላቅ ጀግና ነበሩ። ሌተናንት ኮሎኔል ለገሰ ተፈራ የጀግንነት ሙያ የተቆጠረባቸው የጦር ሜዳዎች አያሌ ቢሆኑም ጠቅለል ባለ አጠራር በተጋድሏቸውና ወደር በሌለው ጀብዷቸው ታሪክ ምንጊዜም ሲያስታውሰው የሚኖር ገድላቸው ከ1967 ጀምሮ ከኤርትራ በረሃማ ውጊያዎችና ከአድሃሪው የሶማሊያ መንግሥት ጋር በተደረጉት ጦርነቶች ነው። እኒህ ታላቅ ጀግና በኤርትራ ክፍለ ሀገር ከ1967 ጀምሮ በተደረገው ወሳይ ፍልሚያ ከ1969 እስከ 1970 ዓ.ም ደግሞ ከአድሃሪው የሶማሊያ መንግሥት መደበኛ ሰራዊት ጋር በተካሄደው የአገርን ድንበር የማስከበር ውጊያ የዘወትር ወታደራዊ ግዳጅ ከሚጠይቀው በላይ ወደር የሌለው ጀግንነት ፈጽመዋል። ሌትናንት ኮኖሬል ለገሰ ከ1967 ዓ ም ጀምሮ ኤፍ አምስት አውሮፕላን በማብረር በጠላት ላይ ከፍተኛ የቅኝት ድብደባ የፈጸሙና የወገን ኃይል እንዲጠናከር አያሌ ተጋድሎ አድርገዋል። በ1969 የሶማሌ ሰርጎ ገቦችና የአድሃሪውን የሶማሊያ መንግሥት ሰራዊት በምሥራቅ ጦር ግንባር በተለይም ነማሌንኮ፣ ሰገግ፣ አልከሬ፣ ኢሚ፣ ድሁን ሐረር ጅጅጋና ጀልዴሳ አካባቢ የሚደራጁበትና ጦርነትም ከፍተው በአካባቢው ጥፋት ያደረሱበት ጊዜ ነበር። ሌትናንት ኮሎኔል ለገሰ ተፈራ ይህን የጠላት ጦር ሐሳቡን ለማጨለም ቆርጠው ይነሳሉ። ግዳጅን ለመፈጸም ደግሞ በጣም ዝቅ ብሎ መብረርን የሚጠይቅ ሆኖ ያገኙታል። በዚህ ሐሳባቸው ቆርጠው በዝቅተኛ ከፍታ እየበረሩ የጠላትን ጦር በተጠቀሱት ቦታዎች እያደኑ በመትረየስ ይቆሉት ጀመር። ይህ ትግላቸው የወገንን ኃይል ፋታ እንዲያገኝ አድርጓል። በረራውንና የመትረየስ ውጊያውን በሚያካሂዱበት ጊዜ የጠላት ጦር አስትሬላ ጸረ አይሮፕላን ሚሳኤል ኢላማ ውስጥ ሆነው ባላቸው የመብረር የላቀ ችሎታ በመጠቀም የተነሱበትን ዓላማ ከግብ ያደረሱ ቆራጥ ጀግና ነበሩ። በወቅቱ በዋርዴርም ጠላት ተጠናክሮ የሚገኝበት በመሆኑ ለገሰ ተፈራ ግዳጅ ለመፈጸም ወደዚያው ይበራሉ። ጠላት ከአውሮፕላን ድብደባ ለመዳን ሰማይን በጸረ አውሮፕላን ለመሸፈን መከላከል ይጀምራል። የተላኩበትን ግዳጅ ለመወጣት የሚያስችል አንድ ስልት እንደምንም መቀየስ የሚኖርባቸው መሆኑን ይገነዘባሉ። ስልቱ የበረራ ችሎታቸውን በመጠቀም ከጸረ አውሮፕላን መሳሪያዎች ኢላማ ውስጥና ውጭ መሆንና ጠላትን መደብደብ ነበር። አዎ፣ በዚህ ታክቲክ በመጠቀም ለጸረ አውሮፕላን እንዳይመች ሆነው እየበረሩ ታንኮችና መድፎችን ክምችት አግኝተው መረጃውን ለወገን ከሰጡ በኋላ በያዙት መትረየስ ጠላትን ማተራመስ ገቡ። ከኋላቸው ግን አንድ ተከታያቸው የሆነ አውሮፕላን በጸረ አይሮፕላን መሣሪያ ተመታ። የተመታው አውሮፕላን ከርቀት የተነሣ ተመልሶ ወደ ሐረር ሜዳ መብረር አልቻለም ነበር ይባስ ብሎ ጥቅጥቅ ባለ ደመና አካባቢው ከመሸፈኑ ሌላ ዶፍ ዝናብ ይወርዳል። ሌተናንት ኮኖሬል ለገሰ በፍጥነት ከውሳኔ ላይ በመድረስ ይህና ሌሎች አውሮፕላኖች በጠላት እንዳይመቱ የተኩስ ሽፋን በመስጠት በዶፍ ዝናብ መሃል እየመሩ ድሬዳዋ እንዲያርፎ ማድረግ ማንም ሊጠብቀው ከሚችለው በላይ ግዳጃቸውን ተወጥተዋል። በ1979 ዓ ም በራሪው የኅብረተሰብአዊት ኢትዮጵያ ጀግና ሜዳይ ሲበረከትላቸው ገጸ ታሪካቸው ሲነበብ ሌተናንት ኮኖሬል ነበሩ። መስከረም አንድ ቀን 981 ዓ ም የኢትዮጵያ መንግሥት ለኢትዮጵያ የቁርጥ ቀኑ ልጅ ለአየር ላይ ነብሩ ለሌተናንት ኮኖሬል ለገሰ ተፈራ የብርጋዴር ጄኔራልነት ማዕረግ ሰጥቷቸዋል። በዚሁ ዕለትም የኢትዮጵያ መንግሥት የየካቲት 66 አንደኛ ደረጃ ኒሻን ሸልሟቸዋል። በተመሳሳይ የኩባ መንግሥትም የአየሩን ጀግና ወደ ሀገሩ ጋብዞ የኩባን ከፍተኛ የጀግና ሜዳይ ሸልሟቸዋል። እስከ 1983 ዓ ም የመንግሥት ለውጥ ድረስም በአየር ኃይል በረራ አሰልጣኝነት ሀገራቸውን ሲያገለግሉ ቆይተዋል። የሰማዩ ነብር ባለ ንስር ዐይኑ ከ1983 ዓ ም ከመንግሥት ለውጥ በኋላ በሥራ ምክንያት ከቤተሰባቸው ጋር በመጀመሪያ ወደ ጣሊያን አገር ቀጥሎም ወደ ጄኔቭ ስዊዘርላንድ በመጨረሻም ወደ አሜሪካ በመሄድ የስደት ኑሯቸውን ጀመሩ ብርጋዴር ጄኔራል ለገሰ ተፈራ ወልደ ሥላሴ በተወለዱ በሰባ አምስት ዓመታቸው መስከረም 25 ቀን 29 ዓ ም ቨርጂኒያ አሜሪካ ውስጥ ከዚህ ዓለም በሞት ተለይተዋል። አስከሬናቸውም ወደሚወዷት ሀገራቸው ተመልሶ የቀብር ሥነ ሥርዓታቸውም በቅድስ ሥላሴ ካቴድራል በወታደራዊ ክብር ተፈጽመዋል። እርሳቸው ቢያልፉም የፈጸሙት የጀግንነት ታሪካቸው ግን ሕያው ነው። በየካቲት በጀግኖች ወር ወደር የሌለው ጀግና ሜዳሊያ ተሸላሚ የሆኑትን የኢትዮጵያ አየር ኃይል ባልደረባ የነበሩትን የብርጋዴር ጄኔራል ለገሰ ተፈራን ታሪክ እንዲህ አቀረብነው ነው። አዎ ጀግና ያልፋል፣ ታሪኩ ግን ሕያው ሆኖ ይቀጥላል። ውድ ቤተሰቦቻችን ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን።